ሌላ ግን ማለት ነው፣ እንደው መቼ ነው ወደ አብርሽና ወደ ሩታ ህይወት ውስጥ የገባሽው ይኸው አንቺ ከመጣሽ ጀምሮ ሩታና አብርሽ መግባባት ተስኗቸዋል በቃ ምንም መግባባት አልቻሉ በአንቺ ምክንያት ነው የሆነች ነገር የሆነች ሰበብ ሲነሳ በአንቺ ምክንያት ነው አንቺ ጓደኛ መስለሽ ንጹህ ጓደኛ ልሁን ብቸኝነት እህት ልሁን እንደ ጓደኛ ልሁን ብለሽ ሀ ብለሽ ወደ አብርሽ ህይወት ከመጣሽ ጀምሮ ይኸው ሩታና አብርሽ ምንም መግባባት አልቻሉም ምንም አብርሽን በአንቺ መቁረጥ አይችልም። አንቺም የሆነ ሰዓት ላይ በቃ አንተም ወደ ልጅና ወደ ሚስት ሂድ፣ እኔም የራሴን ህይወት ልኖራልሽና ያው በዛ በፈረደበት ቲክቶክ መነፋረቅ ጀመርሽ፣ አብርሽን አፍቅሽ ጀመርሽ። በዛችሁ ሰበብ አድርገሽ አኪም ቤት ገባሽ፣ በዛችሁ ሰበብ አድርገሽ አብርሽን ማግኘት ጀመርሽ። ታዲያች ልጅስ እውነት አላት። በምን በምን በምን አይምሮ አስረፍት ያገኝ አንቺ ምክንያት በምክንያት እየሰበብ በሰበብ እየፈለግሽ አብርሽን ታገኘዋለሽ። በማልቀስም እ በመታመምም ሰበብ እያረግሽ ልጁን ታገኘዋለሽ። በዛ ምክንያት በቃ ይኸው ልጂቷ ወደኋላ ናት። አሁንም ሩት አሁንም ወደኋላ ነው፣ በአንቺ ምክንያት ነው። አሁንም ትጠራጠራለች። አሁንም ምንም እምነት በነገራችን ነው የቤተሰቦች የሴት ልጅ የሆነ በጣም ሴት ልጅ ብቻ ለነው። ማንኛውም ሰው በእናንተ ላይ እምነት ካጣ በፊት የሚያምናችሁ ከሆነ በእናንተ ላይ ትንሽ እምነት ከጎደለው ሁሌም እንደተጠራጠራችሁ ነው የሚኖሩ። ሩታ ላይ አሁን ያየው እሱን ነው። ምንም አብርሽ ማመናቅቷታል። በቃ ተጠራጣሪ ይሆናል። እውነቴን ንምላችሁ ከኤርሜላ ጋር እንኳን ርቅ ያለው ትቻታለሁ። ቤል እንኳን አታምነው። ምክንያቱም እምነቷ ላይ ትንሽ ጥርጣሬ እንዲገባ አድርጓል ማለት ነው አብርሽ። ስለዚ ማንኛውም ሰው በእምነቱ ላይ ትንሽ ጥርጣሬ ካገኘ ወይም ደግሞ ትንሽ የጥርጣሬ ፍንጭ ከተሰጠው ካዬ በቃ እምነቱ የእውነት ይሸረሸራል እና ትዳር ላይ ደግሞ መተማመን ከሌለ፣ የእውነት መተማመን ከሌለ፣ መከባበር ከሌለ፣ መደማመጥ ከሌለ በጣም ከባድ ነገር ነው እና እንደ ሄርሜላ አንቺ በፊትም እንደ ሩታናዎች ቢጣሉ እንኳን የእውነት በዚህ ልክ አይከፉም። በዚህ ልክ መግባባት አቅቷቸው አቁም ነበር። አንቺ ከመጣሽ ጊዜ ጀምሮ ይኸው መግባባት አቅቷቸዋል የእውነት። ይኸው በአንቺ ምክንያት አሁንም በአንቺ ምክንያት ነው እናቴ። አንቺ ምን አለብሽ እናቴ? አንቺ ምን አለብሽ? አመመኝ፣ ቆሰልኩኝ፣ ፈነዳው አንተም መራቅ እያልሽ እንደው አረ እንደው ሴቶች እውነት ትዳር ያለው ሰው ጋር ትጠጉ፣ ለእናንተም ሆኗችሁ ላይሆን ነገር የሰውን ህይወት መበጥበጥ ነው። ጸጸትም ነው እውነቴን ነው፣ ጸጸትም ነው። እና አብርሽም ከአንቺ ካራቅ አሁን ምንም ሰላም የለም። በቃ ከአንቺ ቆርጦ አንቺም የራስሽን ህይወት ካልጀመርሽ ዩቱብሽንም በራስሽ አይዲያ በራሴሽ ካልመጣሽ ከአብርሽ እንትንስ ሙጥጥብሽ አንተን ለመተው ፍራት ፍራት አለኝ፣ ምናምን አንተን መተው አልቻልኩም፣ ለምጅግ እሱም ለምጃት ምናምን ተጽዕኖ ላይ ምናምን የምትሉት እንትታችሁ። አንችም ወሰነሽ፣ እሱም እንደ ባለ ትዳር ቆፍጠን ብሎ ወሳኝ ሰው ሆኖ ወሳኙ እንደሆኑ ወስኑ። ካልተመለሰ ሩታ በቃ እምነቷም ተሸርሽሯል። ለእውነት ለአብርሽ የነበራት በፊት ልቧም አሁን ያለ አይመስለኝም ሳያት የበፊት እምነቷም ጎሏል። የበፊት ፍቅሯም መውደዷም የሆነ በቃ ተሸርሽሯል። ይህ ሁሉ ሆነ ደግሞ በአንቺ በራስሽ በሄርሜላ የተነሳ ነው። እንዴት ብቻ ከባድ ነው። ቤተሰቦች እንዴት ዳራቸው አይናጋ፣ ያንን ለማስተካከል በጣም ከባድ ነው። ነቴ ነው። አሁን ሮታ ድጋሚ ራሷ አሁን ተመልሳ ወደ ቤት ምትገባው አሁንም ጎዶ አላናት። ትናንትና አይታችኋል አብርሽን ልጅን አላሳይም በፍጹም አለችው። ሰው ውጭ ሰውንታ ያለ አሁንም ሮታ ተመልሳ ወደ አብርሽ ቤት የምትገባ አትመስለኝም፣ ሳያት ማለት ነው። ሁኔታዋ አዝማሚያዋ እንደዛ ነው። ወደ አብርሽ ቤት ይህ የምትመለስም አትመስንም፣ ሮታ ሳያት ማለት ነው። በቃ ከንግግሯ መረዳት ትችላላችሁ። ባለፈ ራሱ አሁን እሺ ከአራስ ቤት ስትወጭ ወደ ቤት ትመልሻለች ሲላት ራሱ ምንም አይነት መልስ የላት፣ ምክንያቱም መመለስ አትፈልግም ወደ አብርሽ ቤት ማለት ነው። እናስቦት አንድ የተዳራችሁ የእውነት አይና ጋ በተለይ ሄርሜላ ከመጣች በኋላ በቃ በጣም ብዙ ነገር ተበላሸ። አብረሽም እንደው ሄርሜላን ትቱ የእውነት ትዳሬ ብሎ እሱን ከውስጡ ማውጣት አልቻለ። ሩታም የሰው ወሬ እርግፍ አድርጋ ተታቆፍ ጠን ብላ ትዳሯ ላይ መስራት አልቻለችም። ብቻ ከባድ ነው። ና እናው ሄርሜላ አንዷ በምን ቀን ነው ወደ ህይወታቸው የገባሽው እና የእነዚህን ልጆች ትዳር እንደዚህ መግባባት መደማመጥ እንዲሳናቸው ያደረግሽው በምን ቀን ነው? እንደወደ አብርሽ ህይወት እራሱ የመጣሽ ሄርሜላ፣ የእውነቴን ነው ምላችሁ ቤተሰቦች። እውነት አሁን በዚህ ከቀጠሉ እኮ በቃ ሩታና ብርሽን አስቧቸው። እንግዲህ የ2017 እንዲደግሙልን ነው ማለት ነው። ተመልካችም ደከመ በአንቺ ደከመ በእነሱ ደከመ ተመልካችም ሰለቸ የሆነ ሰለቻ ተመልካችም ብቻ ከባድ ነው እንዲህ ነው በዚህ ሁኔታ አረ ይደብራል የእውነት በጣም ነው የሚደብረው በጣም ያስጠላል እስከ መቼ እንዴ ሰው አንድ ቀን እንኳን ተግባብቶ ሰላም ፈጥሮ መኖር ይከብደዋል በዚህ ልክ እውነት ይከብዳል